የተራ ፖለቲከኞች አጀንዳ ወይስ የኢቢኤስ ሴራ? ብርቱካንን ለሁለት የከፈለው ጎራ፣ ኢቲቪ ላይ ሌላ ብርቱካን፣ ኢቢኤስ ላይ ሌላ ብርቱካን። ስለ እሷ መጨረሻ ላይ የምነግራችሁ ይኖራል። እንዲሁም ደግሞ በሐዋሳ ከተማ ትልቅ አቀባበል የተደረገለት ነቢይ እዩ ጩፋ ትልቅ ተቃውሞ ገጥሞታል። ተቃውሞውም ደግሞ እንዲህ ሲል መልስ ሰጥቷል። የበሻሻው አብይና የሾላው ነቢይ እዩ ጩፋ በተራ ተቃውሞ አይጠፉም ሲል ቲቪት የተሞላበት አስተያየት ሰጥቷል። ስለዚህም ዝርዝር መረጃ የምነግራችሁ ይሆናል። ከመጨረሻ አብራችሁን ቆዩ። በቀጥታ ወደ ቪዲዮዎቹ እናልፋለን። ሰብስክራይብ እያደረጋችሁ ነባ ተመልሷል፣ ይላል ተሰማን ነዋ አዲስ ተሰማ ጣችኋል። አታስቆርጠኝ ለቅሶ ላይ ማለት ነው

ያ እራሱ ሰለሞን ደመኛ ሁሌ የሚወጣለ እሱማ ጓደኛዋ ደውለህ ስልሳ ስምን ቁጥር ወቶላል። ገዴ ነው በላይ ገዴ ነው በላይ። በቃ የሌለም ስልሳ ስል ኧረ ሄደን እንደርሳለን እናጫውታ። በቃ ሰልስት ነው የምንሄደው። ያ በቃ ሰልስት ነው አንተ የምትወዱ ሰልስት እንሄዳለን። አናለቅስም። አርፈን ቁጭ ነው። ያ ወንድም እየወጣ ማጫወቻዋን ይዞ እንግዲህ ከሺ ከሺ ካረግን ያልችልም እጅ ነው ፈታ ፈታ እያላችሁ እንቀጥላለን ማለት ነው። አንድ ብር እንግዲህ መልእክት አለኝ እያለ ነው፣ እስኪ እንስማ። ይህ ስትቸገር ህይወትህ ፈተና ሲበዛበት ምናምን ሁሌ እግዚአብሔር የሆነ ነገር እያዘጋጀል ነው ማለት አይደለም ብሎ ልትሞትም ትችላለህ። ምን ይቀርታ። ይንን ስላል እቤት ተዘብዝፈ የሚመጣ ልመነ የለም፣ ሰርተ ጥረ ግረ ብላ ነው የሚለው መጽሐፍ። ተስፋህን አሳየው፣ ጥረትህን አሳየው፣ የሆነ ነገር ሰርተህ አሳየው። እሱ ሶስት እጥፍ ደርቦ ይሰጣል። ምንም ስብከት ምናምን ሲችዌሽን አይደለም። ከገባ ይግባ። በማየውን ይሄ የአበሻ ተረት ከፈጣሪ ጋር ትታላል። ለማንኛውም የአንድ ብርና ሀሳብ እንዴት ትቀበሉታላችሁ? እኔ ተቀብየዋለሁ። ለምን? አንዳንድ ሰዎች ምንም ሳይሰሩ ምንም ጥረት ሳያረጉ እንቅስቃሴ ሳያደርጉ የሆነች ነገር ሳይሞክሩ በቃ እግዚአብሔር እኮ ሲፈቅድ ነው ይላል። ጀስት አንተ ስትሞክር ነው እግዚአብሔር የሚፈቅደው ነው፣ በዚህ አምናለሁ። ትንሽ ጥረትህን ስታሳየው እግዚአብሔር ብዙ ጥፍ አድርጎ ያበረታሃል፣ ብዙ ጥፍ አድርጎ ይሰጥሃል። እና ተኝተ ፈጣሪ ያውቃል አትበል። ፈጣሪ የሚያውቀው መተኛትህን ነው፣ እንቅልፋ መሆንህን ነው የሚባል አባባል አለና አንዳንድ ሰው ተኝቶ ፈጣሪ ያውቃል ስለሚል ነው አንድ ብር ይሄንን መልክት አስቀመጠልን ማለት ነው። ግን ሁላችሁም በአንድ ብር ሀሳብ ተስ ማማላችሁ ወይ? ቁጭ ብሎ ደግሞ ፈጣሪ አውቃል የሚል ጀለሳችሁ፣ ሼር አርጉል። ፈጣሪ ስንጥር ስንሞክር ነው የሚያግዘ። ሞክሩ፣ ስትሞክሩ፣ ስትወድቁ፣ ስትነሱ አንድ ቀን የምትፈልጉት ሰክሰስ ላይ ትደርሳላችሁ። እናልፋለን ማለት ነው። ጃኒ ወይም ደግሞ ስማይ ገብሩ በሚል ሚዲያ ላይ ትሬንድ እንደሆነች ታውቃላችሁ። እና ይሄው ይሄው መጣ የሚለውን ይሄው ይሄው ነቃ ብለው አምጥተውታል። እስኪ ይሄው እርሱ ነው የሰላም ያባራሪ የንደቶቼ ባለቤት እሱ ነው የጩኸቶቼ እረኛ የእብደቶቼ እመቤት አይን ውስጥ እንባ አለ ያለቅስብኛል፣ ጣት ውስጥ ፈራለ ይዋጭረኛል። የኔ ልብ ፈሪ ነው፣ እሱ ደግሞ አይለኛ። ሲጫወትብኝም እንቅልፍም አልተኛ እንቅልፌም ሳልተኛ የነቃ እንደሆነ ምግብም ሳልበላ የነቃ እንደሆነ አጠባለሁ ሆናለሁ ጾመኛ የነቃ እንደሆነ መልሶ ማይተኛ ያየኝ እንደሆነ አይኑን ባያወጣል። እርሱ እያለቀሰ የልቤን ፒያኖ ሲያስለቅሰው ያድራል። ብቻ ብዙም ብዙም ብቻ ይጫወትብኛል። ይሄ ጃኒ እንደውም ተሳስተሻል። ለትልቅ ሰው ማድረግ እሺ፣ ለህፃን ልጅ ተቀይሮ ቢቀር በቃ ልክ ነው ማለት ነው። ግጥም ነው ያለው። በቃ ይኸው ይኸው ነቃ እሱን፣ የሰላሜ አባራሪ እውነት ነው። በቃ ህፃን ልጅ ማለት ነው። ነብሳችሁን ነው የሚያስጨንቀው። ይሄ ግጥም በትክክል ለህፃናት ይሆናል። በቃ እኔ ዛሬ ቤት መታልኝ። ይሄ ግጥም ለማንኛውም ይመቻችሁ። እናልፋለን። ኢትዮጵያ ውስጥ ማለት ነው። ለምን መንግስት ደሞዛችንን ወስዱ ለምን ታክሱን አይሰጠንም? እሱኮ እሱ እኮ ነው ከደሞዛችን የሚበልጠው የሚቆረጠው ይበልጣልና፣ ለምን ደሞዛችንን ወስዱት ታክሱን አይሰጠንም? ምን ታስባላችሁ ቤተሰቦች እንግዲህ ታክሱን ይስጠን እያሉ ነው። እኔ ግን ያው ደሞዝ ስለሌለኝ እስኪ እናንተ ደሞዝ የምትበሉ ሰዎች ካላችሁ ኮመንት አድርጉ። ታክስ ይበልጣል ደሞዝ። እኔ ግን ያው አስራ አምስት ፐርሰንት እንደሆነ ነው ማቀው። ታክስ ያን ያህል ከደሞዝ ይበልጣል ብዬ ማጋነን አልፈልግም። ብቻ እናልፋለን። የቲክቶክ መጨረሻ ይላል ለባሏ ቡና ልትሰጥ ፊስተፍ። በጣም ትግስተኛ ነው ባሏ አይደል? በጣም ትግስተኛ ባል ነው ያለሽ፣ እንጂ እታ አያድርስብኝ። እንዴት አድርጌ መልስ እንደምሰጥ አጸፋ። እስኪ ደሞ በርጠሚዎስ ቤት እንግባ። ሄሎ በርጠሚዎስ፣ ወይዬ ማለት ነው አንተ ምን ሆነህ ነው? አንተ ነህ ገንዘቡን የምከፍለው? አልገባኝም። ቆይ እኔ ላስረዳህ። ትንሽ ቁማር ነገር ተጫወተን ተጫወተንና ገንዘብ ተበላው፣ እና የምከፍለው ብር የለኝም። ታዲያ እኔ ምን አልገባኝ። ያለኝ አንተ ብቻ ነህ። እናት አባት የለኝም፣ ታውቃለህ። ቆይ ሚስትና ልጆችህስ? እነሱንማ በላቸው። ቆይ እሺ፣ ስንት ብር ነው? አምስት መቶ ሺህ ብር ነው። አምስት እኔ አምስት ወይ ከመኪና ውስጥ ላምጣ። እንደዚህ አይነት ወንድም የለ ማየ እንደ ምችን ቁማር እንደግማታለን። እሺ ጥሩ ሰው ነው። ጋይስ አምስት መቶ ሺህ ብር ተበልተ። ቲክቶከር አይደለ እንዴ? ክፈልልኝ ወድጄዋል። ለማንኛውም ቲክቶከሮች በጣም ሀብታም ምን መስላችሁ። ሰዎች ግን እንዴት ናችሁ? ቤተሰብ ሁሉ ሰላም ደህና ናችሁ? ምንድን ነው ሀሳባችሁ? አልገባኝ በጣም ብዙ ሰዎችን አየውኝና እርዳን እንደዚህ አግዘን ምናምን ባይዘው በጣም እንደ ቲክቶከር ችጋራም የለም። ሾ ስናሳይ እውነት እንዳይመስላችሁ የሆነ ሰልባጅ ገዝተን ዝንጥ ዝንጥ ስንል በጣም ያለን ምናምን አድርጋችሁ አታስቡ። ቲክቶከር ማለት ኦልሬዲ ማስታወቂያ ካጣ የቤት ክራይ መክፈል ማይችል አንድ ተራ ግለሰብ ነው በቃ። ግን ስድስት መቶ አንድ ሚሊዮን ሁለት ሚሊዮን ፎሎወር ይዞ ያለ ዜጋ ነው። እና ለማንኛውም ቲክቶከር ሆኖ ምናልባት ጌም የሚጫወቱ ልጆች ሳንቲም አላቸው፣ ምንም ጥያቄ የለው። ኮንተንት ክሬተር ግን ምንም ገንዘብ የለውም ምንም አለ። እንደ ሀብታም አትቁጠሩን፣ ችጋሪም ዳያን ለማለት ነው። እናልፋለን አሁን ያለውን ሲቹዌሽን የሚያሳይ ነው። አሁን ያለንበትን ሁኔታ አይ ደግሞ ደግሞ ደግሞ ይህቺ ናት ኢትዮጵያ፣ ይህቺ ናት ሀገሬ። ጂኒየስ የሆነ ኮንተንት እኔ እንዳየሁት ማለት ነው። ከእናንተ ጋር ለማውራት ቀጥታ ነው ያወረዱ። ያሲኖ ይህ ቪዲዮ የሚደርስ ከሆነ በቃ ይመችህ አባት። ማርያምን በቀልድ በምናምን የምናውቀው ልጅ እንዲህ አይነት ክሬቲቭ አይዲያ አምጥቶ አሁን ያለንበትን ሲቹኤሽን ሊጣሉ ነው፣ ሊተናነቁ ነው ብለን ስንጠብቅ ግን በቃ ዋው ጋይስ ዌይክ አፕ እንንቃ። አንዱ የአንዱን ሃይማኖት ስለሰደበ እኛ መቀጠል አንችልም። አንዱ የአንዱን መጽሐፍ ቅዱስ ስለቃጠለ እኛ መሻገር አንችልም። እንሻገረው፣ ተከባብረን ተዋደን ስንኖር ነው እና ልክ እንደዚህኛው በፍቅር በአንድነት እንሻገር ለማለት ነው። ለማንኛውም ምን ተሰማችሁ በዚህ ኮንተንት? እኔ በጣም ዲቴይል ማውራት አልፈልግም በዚህ ዙሪያ። ግን በቃ ስለወደድኩት እናንተም እንደምትወዱት የእኔ ቤተሰቦች ደግሞ የወደድኩት ነገር እንደሚመቻችሁ ስለማውቅ ነው በእርግጠኝነት ይዤላችሁ የመጣሁት እናንተም የሰማችሁን ነገር ሀሳብ ስጡበት። እናልፋለን ማለት ነው። ነቢይ እዩ ጩፋ ወደ ሐዋሳ በደረሰበት ጊዜ በመንግስት ሰራዊት አቀባበል ተደርጎለታል። ያንን ኢትዮጵያ ወንጌል አማኞች ቤተ ክርስቲያን ትልቅ የሆነ መግለጫ ወጥቶበታል ማለት ነው። እዩ ጩፋ መልስ ሰጥቷል። ያልተጠበቀ መልስ ነው እዩ ጩፋ የሰጠው። ለማንኛውም መጀመሪያ ምን ነበረ፣ ከዛ እዩ ጩፋ ለዚህ እንዴት መልስ ሰጠ የሚለውን ላሰማችሁ። የኢትዮጵያ የወንጌል አማኞች ቤተ ክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድ አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይ የሌለው ከአስተምሮት ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ይፋ አድርጓል። የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌትነት ለማ በዚህ ዙሪያ ላይ መግለጫ ሰጥተዋል። እንደዚህ አይነት አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ብሏል። ጦሩ የመንግስት ነው፣ ሰራዊትም የመንግስት ነው። እጀባ አያስፈልግም ሲሉ ነው የተናገሩት። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጭ ነው። በጦር መሳሪያ መታጀብ ትርጉም የለውም። ፍርሃት ሲኖር ነው መታጀብ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲል ሲኖር ችግሩ የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌልን ለመስበክ ከሆነም እጀባ አያስፈልገውም፣ ሲሉ ተናግረዋል። እንግዲህ ይህንን ተቃውሞ ደግሞ ነቢይ ዩ ጩፋ ምን አለ የሚለው ላሳያጅ የበሻሻው አብይና የሾላው ነቢይ በተራ ጫጫታ አይጠፉም፣ ሲል እዩ ጩፋ ቆምጠጥ ያለ አስተያየት ሰጥቷል። ከኢትዮጵያ ወንጌል አማኞች ቤተ ክርስቲያን ለቀረበበት ቅሬታ ነቢይ ዩ ጩፋ ምላሽ ሰጥቷል። ፋስት መረጃ የእዩ ጩፋን ምላሽ የተመለከተችው በኋላ ለቤተሰቦቿ እንደሚከተለው ታቀርባለች። ነቢይ ሱፋ በምላሹ እንዲህ ብሏል። አንድ ነቢይ በፓትሮል መታጀቡ አይግረማችሁ። መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብሏል። ብታምኑ ባታምኑ፣ ይቅርታ፣ ብታምኑ ባታምኑ በኢትዮጵያ ምድር እሺ ብታምኑም ባታምኑ በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ያለው ነብዬ ይጩፋ ከዚህ በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ ይሆናሉ ብሏል። አይኔና ታስቀው ጥርሴስ ልማዱን ያሉት በመጨረሻም የበሻሻው አብይ እና የሾላው ነቢይ በተራጫጫታ አይጠፉም ሲል መልእክቱን ማጠናቀቁን ተመልክተናል። በነገራችን ላይ ማለት ነው የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባለው እንግዲህ አቅም ያለው ወይም ደግሞ ፓወር ያለው ተቋም ነው። በቃ ይህ ተቋም መግለጫ ወጣ በመንግስት ሰራዊት መታጀብ ትክክል አይደለም ሲባል ይቅርታ ብሎ መድፈን ይችላል። ግን ፉከራ የሚመስል ነገር መልስ ሰጥቷል እዩ ጩፋ። እንግዲህ በእዩ ጩፋ መልስ ላይ ምን ተሰማችሁ? እዩ ጩፋ ነው ትክክል ወይስ ወንጌላ አማኞች አብያተ ክርስቲያናት ካውንስል ነው? እዩ ጩፋ እንዴት ነበረ አጀቡ የሚለውን በተወሰነ መልኩ ላሳያችሁ፣ ተመልከቱ። ላላዋ ላላዊ ጋር በሐዋሳ የነበረው አቀባበል እንግዲህ በምታዩት መልኩ ደመቅ ብሏል። ማርሽ ባንድ አለ ሞተረኛ አለ፣ የፖሊስ ሞተረኛ አለ፣ እንዲሁም ሰራዊቶች አሉ። በምትመለከቱት መልኩ ማለት ነው። ሰራዊት ወጥቶ ነው የተቀበለው ማለት ነው። በፕሮቴስታንት ወገንም ያላችሁ በሌላ እምነት ቤተ እምነትም ያላችሁ የግላችሁን አስተያየት ስጡ። የወንጌል አማኞች ካውንስል ግን ምን ብሏል? አንድ ነቢይ በጦር መሳሪያ ሊታጀብ አይገባውም፣ በቃ ይህ መጽሐፍ ቅዱሳዊ አይደለም ብሏል። በመጨረሻም ሰሞኑን እጅግ በጣም መነጋገሪያ የነበረው የኢቢኤስ እና የብርቱካን ጉዳይ ፍጻሜ ያገኘ ይመስላል። ማታ በኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ትልቅ የሆነ ዶክመንተሪ ተሰራጭቷል ማለት ነው። በኢትዮጵያ ቴሌቪዥን ብቻ ሳይሆን በሁሉም የመንግስት የሚዲያ አውታሮች ዶክመንተሪው ተሰራጭቷል። በጣም እንግዲህ አወዛጋቢ የነበ ጉዳይ ማታ ላይ መቋጫውን ያገኘ ይመስላል። አጠር ያለ ቪዲዮ አሰማችኋለሁ። በቀጥታ ወደ ቪዲዮ በኢቢኤስ ለቀረበው የብርቱካን ተመስገን ታሪክ የመንግስት በኢቢሲ በኩል ዶክመንታሪ ሰርቶ ዛሬ ለህዝብ አቅርቧል። እንዴት ነበረ የሚለው እናንተ አስተያየት ስጡበታላችሁ። እኔ ግን ሃይላይት አደረግላችኋለሁ። የቀረቡትን በፕሮግራሙ ላይ ዝወዳዎችን ባወራም ግን የእኔ ነው ብዬ አስቤ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ልጃገሩ ነበር ሀሳ ጦረኛ ነው ጋብቻ የተፈጸመ ምክንያቱም ምኛ ከቀራራዎች እና የተነሰ አባቶቻችን ባሉበት በሀገራችን ባህል መሰረት እዛ ታግረን እዛ ተጋብተን የተወሰነ እዛ ቆይተን ተመለስን። ድጋሚ መጣን ወደ አዲስ አበባ እና አዲስ አበባ ስንመጣ የተከራይተን መኖር ጀምራል። ይህ የገባንበት ሁኔታ የሚመስለል። በኢቢኤስ ለቀረበ ፕሮግራም መልስ መስጠት የነበረበት እዛው ኢቢኤስ ላይ ቢሆን ተመራጭ ይሆን ነበረ የሚያስኬደ የሚያኛው እና መንግስት፣ በዚህ ደረጃ ላይ በራሱ ሚዲያዎች በሁሉ ሚዲያዎች እንዲተላለፍ ማድረጉ ብዙዎች ጥያቄ እያነሱ ይገኛሉ። የባለ ታሪኳ የብርቱካን ባለቤት አቶ ስማቸው ሹመት እናትና አባቷ በህይወት አሉ፣ እኔ ነኝ የማኖራት ልጁም የኔ ነው። ተገዳ ተደፈረች የሚባለው ውሸት ነው ሲል ምስክርነት ሰጥቷል። ወደ ከሰላሳ ደቂቃ ቪዲዮ ውስጥ ወደ አራት ደቂቃ ከምናምን የሚለውን የወሰደው የባሏ ምስክርነት ነው። በተለያየ እየተቋረጠ የገባ ማለት ነው። የቡና ባንክ ሰራተኛ መሆኑን አዲስ አበባ ውስጥ ደምቢዶሎ የሚባለው ነገር እንደማታውቀውም ታታሚያስረዳ የደምቢዶሎ ዩኒቨርሲቲ ብርቱካን የደንቢዶሎ ዩኒቨርስቲ ተማሪ ነኝ ሳትል እንዴት ወጥቶ ሊናገር ቻለ በሚል በከፍተኛ ሁኔታ ጥያቄ ሲነሳ እንደነበረ ይታወቃል። ሆኖም በዚህ ዶክመንታሪ ላይ በታየው ዶክመንታሪ ላይ በዩትዩብ የተላለፈው ላይ ደንቢዶሎ ተማሪ ነኝ የሚለው ተቆርጦ ወጥቷል። ግን በቴሌቪዥን የተላለፈው ላይ የደንቢዶሎ ተማሪ ነኝ የምትል አለበት በሚል ያልተቆረጠች የተወሰነ ክሊፕ የደንቢዶሎ ስለምታነሳው ነገር አሳይተዋል። አንድ ሰው አይደለም የቀበሩ ከኔን አይደለም የገደልም

ለሉላ እኔ ራሴ ያለቀስኩላ ታሪኩ እውነት መስሏል። እንደዛ ስትሆን ስታለቀስ ስመለከታት እኔ ራሴ አልቅሻለሁ፣ ለሉላ ያለቀስኩ ስትል ፍቅራየው የምትባለው ሴት እንግዲህ ደብዛ ላይ ስትናገር እንደተሰማቸው

አርባ እናታቸው በህይወት እንዳለች አዋሳ ከተማ ሷ ጋር ትኖር እንደነበረና የተደረገው ነገር ትክክል እንዳለ ስትናገርም እዛ ዶኪመንታሪ ላይ አይተናል። እናትና አባታቸው በህይወት እንዳትናጋለች ለምንድነው በዚ እንደ ዋናዋ የታሪኩ ባለቤት ብርቱካን ተመስገንም እኔ የኢቢኤስ ስራ የቀረበው ዶክመንታሪ ላይ ለትወና ተብሎ የቀረበ እንጂ እናቴ በህይወት አንዱ ደንቢዞል ዩኒቨርሲቲንም አላውቀውም ድራማ ተቃራጅ ተብዬ የተቃራ ክስተ ስትናገር ትደመጣለች። ለትወና ብሎ ሲያቀርቡ ትክክለኛ ተናገቱ ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለ የምትገልጸው ነው እንጂ ሆኖ በተግባር እንዴት አደርግ ያለው እንዴት ተጫውቶ ያለው እያሉ ግደትን እያሳዩ ትንላያትን እየዳሰሱ እየተፈሉ እየተፈልጡ እየተባለ አይደለም። እኔ ሙሉ ጤነኛ ነኝ፣ ውይዘውት ውይዘውት ፈለግ ውጭ ሙሉ ነገር ጤነኛ ነኝ እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። እናንተ በዚህ ጉዳይ ላይ ያላችሁን አስተያየት በኮመንት ላይ ተወያዩበት። እናንተ ያላችሁን አስተያየት አዎ፣ በኮመንት ላይ ተወያዩበት። ምን የተሰማችሁ ነው ያለው። ለማንኛውም ኢቲቪ እንግዲህ የሚገርም ዶክመንተሪ ሰርተዋል። ለማንኛውም ያንን ዶክመንተሪ ያላያችሁ ዩ ካያችሁት በኋላ ሞር ክሊር ይሆንላችኋል። እንግዲህ የኢቢኤስ ሴራ ከሆነ ና ኢቢኤስ ከጀርበው ሌላ ተልእኮ ኖሮት ይሄን ዶክመንተሪ ካዘጋጀ በጣም በጣም ያሳፍራል። ይሄ እንግዲህ የኢቢኤስ ውርደት ነው ብዬ ነው የሚወስደው። የብርቱካን ጉዳይ እንግዲህ ድራማ እንደነበረ ሰማ ሚዲያ ላይ አጀንዳ የነበረው ጉዳይ ፍጻሜው በዚህ መልኩ አግኝቷል። እናንተ ምን ተሰማችሁ? ሐሳብ አስተያየታችሁን በኮመንት ላይ እንድታስቀምጡ ዛሬም የኮመንት ባህሩ ክፍት ነው ለእናንተ። እኔ መለይ ፈዳው ነኝ። በሌላ ቪዲዮ በሌላ ቀን እስክንገናኝ ድረስ እዚህ ጋ በቃው። በሚያስተምረው ተምረን በሚያስቀው ስቀን እዚህ ጋ ደርሰናል። ነገ በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። መለይ ፈዳው ነበርኩኝ። ይመቻችሁ።